አብርሽና ሩታዬ ተስማሙልን እያልን በምንጠብቅበት ሰዓት አሁን አሁን ላይ የምንሰማቸው ዜናዎች እጅግ ከባባድ እየሆኑ መጥተዋል። አሁን ደግሞ በቅርቡ ሄርሜላና አቤላ አንድ ላይ በመሆን አብርሽን ጭንቅላቱን ነው የሚያዞሩት ተብሎ በውስጥ ቀድሞ የደረሰን መረጃዎች አሉ። ከሄርሜላ ስር ሳይጠፋ የነበረው በብዙ ጉዳይም አብርሽ ላይ ብዙ ችግር እያመጣ የነበረው የቅርብ ጓደኛው አቤላ አሁን አንድ ሀሳብን ጠንስሶ ወደ ሚዲያ መምጣት እንደፈለገ መረጃዎቹ እየተሰሙ ይገኛሉ። ሄርሜላ እርጉዝ መሆኗን በተለያዩ ቪዲዮዎች ላይ ፍንጭ እየሰጠ እየተመለከትነው ነበር። አሁን ደግሞ በሆነ ጉዳይ ላይ ሰው ሲጠይቀው አሁን ሄርሜላ ለማንም የማስረዳት ግዴታ የለባትም፣ ሄርሜላ ባለጉዳዩ ራሱን አብርሽን አግኝታ የምትነግረው አንድ ጉዳይ አለ ብሎ ለህዝቡ ሁሉ ትልቅ ችግርን የሚጭር መረጃን ጫር አድርጎ አልፏል። እጅግ ያሳዝናል። ጓደኞቹ አብርሽ ጥሩ አይደሉም። አብርሽና የቅርብ ሰዎቻችን ነው በሚላቸው ሰዎች አሁንም እየተጎዱ ይገኛሉ። አብርሽ እና ሩታ አሁንም በሚፈጥሩት ትልቅ ክፍተት ትልቅ ችግር በቅርብ ሰው ነው የሚያጋጥማቸው። ስንቶቻችሁ ናችሁ የቅርብ ሰው የእኔ በምትሉት በምታምኑት፣ በወዳጆቻችሁ ከባድ ችግር ውስጥ የምትገቡ? አብርሽ የሆነበት ይህ ነው። በፍጹም የማያስበው ጭራሽ በህሊናው የሌለው የቅርብ ጓደኛው ነው ብዙ ችግሮችን እያመጣበት የሚገኘው። አሁንም ድረስ ግን በዚህ ጉዳይ እሱም አልነቃም። የሚያ የሚያናድደውም ይህ ነው። የወርቁ ግዢ ላይ፣ የመኪናው ግዢ ላይ አስቲ በደንብ ተመልክታችሁ ከሆነ ሩታ በምትደሰትበት ቀን ላይ አቤላ አልነበረም። ለምን ብላችሁ ጠይቃችሁ ከሆነ መልሱ ይህ ነው። ጓደኛው አቤላ በተለያዩ የአብርሽና ሩታ ደስታ ላይ አሁን መገኘት እንደማይፈልግ ነው መረጃው የተሰማው። አብርሽ ደጋግሞ የጠየቀው ጉዳይ አለ። ጓደኛው አቤላን ለምንድን ነው ወርቁንም መኪናውንም የምገዛበት ጊዜ ላይ እማትገኘው እያለ ደጋግሞ ሲጠይቀው ነበር። ነገር ግን አቤላ በተለያዩ ጉዳዮች ቢዚ እንደሆነና እንደማይመቸው ነው ገልጾ የተናገረው። ልብ ብላችሁ አስቡ። ከዚህ በፊት የሚለቀቁ ቪዲዮዎችንም አተኩራችሁ እስኪ ተመልከቱ። በብዙ ጭቅጭቃቸው፣ በብዙ ንትርካቸው ጉዳይ ላይ አቤል ሳይመቸው ቀርቶ አያውቅም። በምንም ጉዳይ ቢሆን ያለበትን ነገር ጠርሶ አቤልና ሩታ ጋር መጥቶ ብዙ ሀሳብ ሲሰጥ እንመለከቷለን። ለምንድን ነው ግን በደስታቸው ቀን በተለይ ሩታ ትልቅ መኪና ሲሰጣት፣ ሩታ ወርቅ ሲደረግላት በነዛ ቀናቶች ሁሉ ጓደኛዋ አብርሽ ሲጠራው መምጣት ያልፈለገው፣ ጥያቄውን እንግዲህ ለእናንተ ልተወው። ለምን ሰው በደስታችሁ ቀን አይመጣም? በጭቅጭቃችሁ ግን ሁሌም ከፊታችሁ ነው። ይህ የሚያሳየው የሆነ ነገር እንዳለም ጭምር ነው። ሄርሜላ አሁንም ቢሆን በአብርሽም በጓደኛ ቤላም ፊት ባታይ፣ ጥሩ ነገርም ባታይ፣ እስከዛሬ ድረስ በድፍረት እየቀጠለች ባለትዳሮች መካከል እየገባች ከባድ ችግርን አትፈጥርም ነበር። ከሰሞኑ ደግሞ እየሰሩት ያሉት ድራማ አለ። ብዙዎችን ያሳዘ ተመዘነ ሄርሜላ እንደታመመም እንደተከዳም እያለቀሰች የተለያዩ ትርኢቶች እያሳየች ህዝቡን ለመያዝ እየሞከረች ነው። በተለይ ደግሞ የአብርሽን አይምሮ እንደ አዲስ እየበረዘችው ወደ እሷ እንዲያመራ ትልቅ ስራን እየሰራች ይገኛል። የተሳካላቸውም ይመስላል። ሄርሜላ ግልጽ አድርጋ የታመመችበትን ጉዳይ መናገር አልፈለገችም። የተለያዩ የጤና ጣቢያዎችም እያመራች የሕክምና ክትትል ላይ እንደሆነች ግን በውስጥ መረጃው ደርሶናል። ጠቅልል ባለመልኩ ይህ ይፋ የሚወጣው አብሪ ሲመጣ ለአብ አብርሽ ብቻ ነው ብሎ አቤል አፉን ሞልቶ እየተናገረ ይገኛል። እስቲ በደንብ ሰሙ፣ እስቲ በደንብ መርምሩ። ቆይ አብርሽ ብቻ ሊያውቀው የሚችለው የሄርሜላ የህክምና ክትትል ምን ይመስላችኋል? ከእርግዝና ውጪ ታዲያ ይህን ጉዳይ ነው አቤል እንደ ቀልድ ይዞ ሊመጣ የፈለገው፣ በሚዲያም ከሄርሜላ ጋር ሆኖ ሊያሰማ የፈለገው። አቤል ምንም ቢሆን እኮ በአብርሽና ሩታ ቤተሰቦችም ፍቅር አለ። በአብርሽና ሩታ ቤተሰቦችም እኮ ትልቅ ቦታ አለ። እንዴት ያንን ቦታህን አውርደህ እንዴት ያን የተሰጠህን ትልቅ የጓደኝነት ክብርህንም ድቅ አድርገህ ከሄርሜላ ጋር እየተመሳጠርክ የማያሳምን እንዲሁም ደግሞ ከባድ የሆነ አጀንዳ ለምን ለማምጣት ፈለግ? በጣም ያሳዝናል። ተመልከቱ ሄርሜላ ለአብርሽ እርጉዝ ነይም ብላ በሚዲያ በምትነግርበት ጊዜ ምን ሊፈጠር እንደሚችል አብርሽ እንደ በፊት ጊዜው አይደለም። አሁን የልጅ አባት ሆኗል። በተለይ ደግሞ በሩታ ቤተሰቦች ጋር ትልቅ ክብር እየተሰጠው ይገኛል። የልጁ አባት እያሉ ይጠሩታል። እነሱ ታዲያ ይህን ቪዲዮ ይህን መረጃ ሲሰሙ ምን የሚሉ ይመስላችኋል? ሩታሴን ጉዳይ ስትሰማ በሚዲያ ምን ምትል ይመስላል? በሌላ በኩል ደግሞ እንግዲህ ጋሽዬ ከሰሞኑ የልጅ ልጅ ያዩት አያት የሆኑት እኚ ሰውዬ ሲሰሙ ምን ይላሉ? ይሄ ተለክባድ ችግር ነው የሚፈጥረው። ለምን አቤል ይህን ነገር ማገናዘብ እንዳልፈለገ አላቅም። እውነት ጓደኛውን አብርሽን ቢወደው ቢያከብረው ኖሮ፣ እውነት ይሄ ነገር ቢያሳስበው ኖሮ በጓዳ ሚዲያም ሳይወጡ ነበር ጉዳዩን ለመጨረስ የሚያስበው። ነገር ግን አቤል ሁሉ ነገር ሚዲያ ወጥቶ አብርሽም ሁሉም ሰው እንዲቀየመው በተለይ የሩታ ዘመዶች የራሱም ዘመዶች ነጋሽ ሁሉ እንዲቆጡትና ከባድ ችግር ከባድ ንትርክ ተፈጥሮ ለአንድና ለመጨረሻ ጊዜ ከሩታ ጋር እንዲራራቁ ስላሰበ ነው ይህን ድርጊት ሊያረግ ያሰበው። እባክህ አብርሽ አንድ መልእክት አለኝ፣ ይህን መልእክቴን ስማኝ። ጉዳዩ ሚዲያ ወጥቶ የተለያዩ መዘባበቻ ከመሆኑ በፊት እባክህ ሄርሜላን አግኝ። ይህ ጉዳይ እውነት እንደሆነ ለማጣራት ሞክር። በተቻለ መጠን የሕክምና ክትትል ያለች የህክምና ውጤቶቿን ለማየት ሞክር። አለበለዚያ ግን አልተጣራ መረጃዎች ያልተጣራ ወሬዎችን በመያዝ የማይሆን ድርጊት በመፈጸም አንተና ትዳሬ ላይ ከባድ ችግር ሊፈጥሩ የሚችሉ ጉዳዮች እየመጡ ነው። እነሱን ካላመከንክ ትልቅ ከባድ ችግር ያመጣብሃል። በሩታ በኩልም ከባድ ውሳኔ እንዲመጣ ይሆናል። እባክህ አብርሽ ለጉዳዩ ትኩረት በማድረግ የቅርብ ሰዎች ናቸው ኔ የምትላቸውን እና ቤላን ሁሉ በመጠራጠር ጉዳዩን በደንብ እንድትመረምርና ሄርሜላ ከሰሞኑ እያሳየች ያለችው ነገር እውነት እርግዝና ነው አይደለም የሚለውን ከተረጋገጠ የህክምና ውጤት ጋር በማስታየት ጉዳዩ ላይ ትኩረት በማድረግ የራስ ምላሽ ስጥ። እባክህ ሁሉ ነገር ሚዲያ እንዳይወጣ ተጠንቀቅ። ካሜራ ይዘው መጥተው ይህን ሚስጥር እንነግርሃለን ቢሉ በምንም አይነት ሁኔታ ካሜራ ላይ እንዳትወጣ አብርሽ። ይሄ እንደ ቀልድ የምታያቸው ነገሮች ብዙ ጉዳዮች ላይ እንደ ጓደኝነት እያመንክ ብዙ ዋጋ የምትከፍልበት ነገር አሁንም ዋጋ እያስከፈለ ይገኛል። አሁን ላይ ግን መንቃት አለብ ብለን እኛም መተናል። እባክህ አቤላ በቀደም ራሴ ላጠፋ ነው ብለህ አይተንሃል ተመልክተንሃል። ለምንድን ነው ታዲያ ፀፀት ውስጥ ነኝ ብለህ ካሰብክ አሁንም ሌላ ሴራ፣ ሌላ ደባ የምትፈጽመው? እባክህ አቤል የድሮ ፍቅር ይሻለሃል። ትልቅ ክብር ባብርሽና ሩታ መካከል አለ። ሁለቱም ይወዱሃል፣ ያከብሩሃል። ያም ፍቅር ትተህ ከማይሆን ሰው ጋር እየገጠምክ እነዚህ ልጆች አታበጣብ። ህዝቡም ጭራሽ እሱ እነሱ ደግሞ በደንብ ያወቁ ቀን የእውነት ለአንተ ጥሩ አመለካከት አይኖራቸውም። ምኑ ጋኔ ያለሁት ብለህ እባክህ አካባቢል ራስን መርምር ለማለት እንፈልጋለን። ሩታም ቢሆን በሆነው ባልሆነው አሁንም ክፍተቱን እያበዛሽ ከአብርሽ ጋር ያለባችሁን ጭቅጭቅ እያሰፋሽ እየሄድሽ ከባባር ነገር ውስጥም እየገባሽ ትዳርሽ መካከል አሁንም ክፍተት አትፍጠሪ እና ሄርሜላችን ክፍተት ለመጠቀም ነው የሚፈልጉት። እባክሽ ሩታዬም ቢሆን ነቃ ብለሽ ያሉትን ችግሮች መጠራጠር በመጀመር ለቤትሽ ለኑሮሽ ቅድሚያ በመስጠት አብርሽን ወደ አንቺ እንዲጠጋ አድርጊ። ከሄርሜላ ጋር የሚገናኙበትንም ርቀት ቀንሺ።